ምዕራፍ 19 እስራኤል ወደ ሲና እንደደረሱ። የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በሶስተኛው ወር በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በዚያም እስራኤል በተራራው ፊት ተሰፈሩ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም ከተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረግሁትን እንደ ንስር ክንፍም እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የክህነት መንግስት የተቀደሰም ሕዝብ ትሆናላችሁ። ይህንንም ቃል ለእስራኤል ልጆች ንገራቸው። ሙሴም መጣ። የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡም ሁሉ አንድ ቃል ሆነው እግዚአብሔር ያለውን ሁሉ እንሰማለን እናደርጋለንም ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔር ሙሴን ከአንተ ጋር ስንነጋገር ሕዝቡ እንዲሰሙ፣ ደግሞም ለዘላለም እንዲያምኑህም እንዲያምኑብህ እነሆ በአምደ ደመና ወደ አንተ እመጣለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ውረድ ዛሬና ነገ ራሳቸውን ያንጹ ልብሳቸውንም ያጥቡ ዘንድ ሕዝቡን እዘዛቸው። በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳል እና ለሦስተኛው ቀን ተዘጋጅተው ይጠብቁ ለህዝቡም በዙሪያው ወሰን አድርግላቸው። ወደ ተራራው እንዳትወጡ ከእርሱ ማንኛውንም ክፍል እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል ብለህ ንገራቸው። የማንም እጅ አይንካ፣ የሚነካውም ሁሉ በድንጋይ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን የቀረበ አይድንም። የመለከት ድምጽና ደመና በተራራው ባለፈ ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ህዝቡ ወረደ፣ ህዝቡንም ቀደሰ፣ ልብሳቸውንም አጠቡ። ህዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲህም ሆነ፣ በሦስተኛው ቀን በማለዳ ጊዜ ነጎድጓድ፣ መብረቅ፣ ከባድም ደመና ጉም ጉም በሲና ተራራ ላይ ሆነ። እጅግም የበረታ የቀንደ መለከት ድምፅም ተሰማ። በሰፈሩም የነበረ ህዝብ ሁሉ ተንቀጠቀጡ። ሙሴም ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። በተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደለት የሲና ተራራ ሁሉ እንደ ምድጃ ጢስ ይጤስ ነበር። ከእነርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። ሕዝቡም ፈጽመው ደነገጡ። የቀንደ መለከቱም ድምፅ እጅግ እየፈጠነ በርትቶ ይሰማ ነበር። ሙሴም ተናገረ፣ እግዚአብሔር በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው፣ ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ ይህንንም ለመረዳት ወደ እግዚአብሔር እንዳይቀርቡ፣ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን ሕዝቡ ወደ ሲና ተራራ ይወጡ ዘንድ አይችሉም፣ አንተ በተራራው ዙሪያ ወሰን አድርግ ቀድሰውም ብለህ አስጠንቅቀኸኛልና አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ። ካህናቱና ሕዝቡ ወደ እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይደፋፈሩ አለው። ሙሴም ወደ ሕዝቡ ወረደ፣ ይህንንም ነገራቸው።